ከእግዚአብሔር ዘንድ የተቀበልኩት መልእክት በኢትዮጵያ ክልል ለሚኖሩ በጉራጌና በስልጤ ምድር ላይ ከሰማይ ታላቅ ብርሃን ለዛች ምድር ሲበራ ተመለከትኩ። የዛች አገርና በደል ኃጢአቷን ሁሉ የሚያነጻ ደም ሲንጠባጠብ በዛች ምድር ላይ ታላቅ ሪቫይቫል ሲነሳ የእግዚአብሔር መንገድ የሆነውን ኢየሱስ ክርስቶስን ወደ አብ እግዚአብሔር የሚያደርሳቸው አምላክ መሆኑን ሲያውቁና በዛች ምድር ላይ በዘመናት መካከል የነበረውን ጨለማ የሚያስወግድ ብርሃን በዛች ምድር ላይ የነበረውን የትኛውንም አይነት በደል አጥያት አስሮ የያዘው በጨለማ ምድር ሲያኖር የነበረውን እርግማን ሁሉ በደሙ ሲያነጻና ለዛች የእዛ ብርሃን ከሰማይ የሚመጣው ብርሃን በዙሪያ የነበረውን በዛ ማህበረሰብ በዛ ሀገር ላይ ያለውን ጨለማ ሲጠርግ መለከት ነበረ። ታላቅ የምስራች ነው። ታላቅ ሪቫይቫል አእምሯቸው በክርስቶስ ኢየሱስ ሲማረክ መለከት ነበር። በዛው ሀገር ደግሞ አንድ የሚታወቅ ሰው ከጎዳና በመነሳት እግዚአብሔር ከፍ ከፍ አድርጎት ለዛ ምድር እጅግ ታላቅ ቢሊየነር መልቲ ቢሊየነር ሲያደርገው የዛችን ምድር ለዛች ምድር በረከት ሆኖ የሚነሳ ሰው በኢትዮጵያ ምድር ላይ መለከት ነበረ። አንድ ሰው ያን ምድር ሲያለመልም፣ ብዙዎችን ከመሬት ሲያነሳ፣ ባለጠጋ ሲያደርጋቸው፣ ብዙ ሰዎችን ሁሉ ሲባርክ፣ ያ ሰው ለምድር በረከት ሆኖ ከዛች ምድር የሚታወቅ በጎዳና ህይወቱ ሲኖር የነበረ ከጎዳና ላይ በማንሳት እግዚአብሔር አእምሮን አእምሮን እውቀቱን ሁሉ ጨምሮበት አእምሮን ማርኩ እውቀትን ጨምሮበት ጥበብና እውቀትን ሞልቱ ለዛች ሀገር በረከት የሚሆን ሰው ሲነሳ እግዚአብሔር ያሳየኝ ነበርና ያቺን ሀገርና ለኢትዮጵያን በረከት የሆነ ሰው ነው። እዛ ምድር የሚታወቅ በጎዳና ላይ እግዚአብሔር ሰማ። ይሄ ምልክት ነው። ወደዛች ሀገር በታላቅ ሪቫይቫል አእምሮአቸውን ሁሉ በክርስቶስ ኢየሱስ ሊማርክ እግዚአብሔር ኢየሱስ መንገድ እንደሆነ ወደ አብ የሚያደርስ ህዝቡ ሲማርክ እመለከት ነበርና ለዛ ሀገር ይህን ታላቅ ምስራች አየው። ተባረኩ፣ ብሩካኑ በዛች ምድር የምትኖሩ ሰዎች እግዚአብሔር ወደ እናንተ እናንተ ለመርዳት መጥተዋል። አምላክ እግዚአብሔር በዛች ምድር ላይ ብርሃኑን ሲያበራ እመለከት ነበረ። ብሩካን ሁኑ፣ ተባረኩ።